ጤና ስጥልን፣ ውዴ ፕሮግራማችን ተከታታዮች። ትኩረት የሚሹ ሀሩራማ በሽታዎችን የግልና የአካባቢ ንጽህናን በመጠበቅ በቀላሉ ልንከላከላቸው የምንችል ቢሆንም በሀገራችን በርካታ የጤና ችግሮችን ሲያስከትሉ ይታያል። እንደ ዓለም ጤና ድርጅት መረጃ ትኩረት የሚሹ ሀሩራማ በሽታዎች 21 ሲሆኑ በሀገራችን የሚገኙት ደግሞ 13ቱ ናቸው። ለዚህ ዝግጅት ትኩረት የሚሹ ሀሩራማ በሽታዎች ምንነት ስርጭትና፣ ለመከላከልና ለመቆጣጠር እየተሰሩ ያሉ ስራዎችን እንዲሁም በቀጣይ መሰራት ባለባቸው ስራዎች ዙሪያ ከመንግስትና ከባለድርሻ አካላት ጋር ውይይት እናደርጋለን ህይወት ይመሩ ውይይቱን እየመራው ከእናንተ ጋር ቆያለሁ። እናንተም ከኛ ጋር እንድትቆዩ በአክብሮት ጋብዛለሁ። እንኳን ደህና መጣችሁ። እስኪ ራሳችሁን አስተዋውቁልኝ። ተስፋ መንቢሻው እባላለሁ በጤና ሚኒስቴር የብሔራዊ ትኩረት የሚሹ ሀሩራማ በሽታዎች መከላከልና መቆጣጠር አስተባባሪ ነኝ። መንበረ አለሙ እባላለሁኝ የዓይን ሐኪም ነኝ። በተጨማሪም በህብረተሰብ ጤና ሳይንስ ስፔሻሊስት ነኝ። የትራኮማ አሁን ደግሞ እንግዲህ የትራኮማ ሻምፒዮን ነች። እሸቱ ገለቱ ወልዴ እባላለሁ፣ ጋዜጠኛ ነኝ። በአሁኑ ወቅት በጋዜጠኝነት አድቮኬሲና ኮሚኒኬሽን አማካሪነት ነው የምሰራው። የቻምፒዮን አምባሳደር ሆኜ ላገለግል ተመርጫለሁ። ከአቶ ተስፋውን ልጀምር። ትኩረት የሚሹ ሀሩራማ በሽታዎችን ምንነትና በኢትዮጵያ ያለውን ጫና እስኪ ንገሩን። አዎ፣ ስሙ እንደሚያሳየው ትኩረት የሚሹ ሀሩራማ በሽታዎች ወይም ነግሌክ ትሮፒካል ዲዝ የሚባሉት በተለያየ በጤና ስርዓት ውስጥ ብዙም ብዛም ትኩረት ሳይሰጡ የቆዩ መሆናቸውን ያሳያል። እነዚህ አስራ ሶስቱ በሽታዎች ያው የነበሩ በሽታዎች ናቸው፣ አዲስ አይደሉም። እንደው ለግንዛቤ ያክል ከነዚህም ለመዘርዘር ትራኮማን ማንሳት ይቻላል ከፍተኛውን የአይን ህመም የሚያመጣ በባክቴሪያ የሚመጣ በሽታ ነው። ሌሎችን ኦንኮስርኬያስ ወይም ፎከት የምንላቸውን ማንሳት እንችላለን በኢትዮጵያ ይህም አንዱ በሽታ ነው። ሺስቶሶሚያሲስ የምንላቸው አንጀት ጥገኛ ትላትል፣ ዝሆኔ ወይም ሊምፋቲክ ፍላሪያሲስ የምንለው፣ ሊሽማንያሲስ ካላዛርና ቁንጭር የምንላቸው፣ እንዲሁም ተላላፊ ያልሆኑ የዝሆን በሽታ ወይም ፖዶኮኒስ የምንላቸው እከክ ወይም ስኬቪስን ማንሳት ይቻላል። ሌሎችንም አሁን እንደ አዲስም እየገቡ ያሉ የሰው ገንድ ወይም ሂማን አፍሪካን ትራፒፓኖስ ሴማሲስ የምንለው ኖማ ወይም ፊት አካባቢ ቁስል፣ በተለይ አፍ አካባቢ ቁስል የሚያመጣ በሽታ በቅርቡ ኢትዮጵያ እንደ ፕሮግራም እየሰራች ነው። ሌሎችን ቺኩንጉኒያ እና ዴንጉ ፊቨር በብዛት በምስራቅ ኢትዮጵያ የሚገኙትን ማንሳት ይቻላል፣ እና እንዲሁም ለማጥፋት እየተረባረብንበት ያለ ነው፣ የጊኒ ትል ወይም የጊኒ ወር የምንለውን ማንሳት እንችላለን። ጫናቸውን ስናይ በከፍተኛ ስርጭት ያሉ ናቸው። እነዚህ በሽታዎች አንድ የሚያደርጋቸው ወይም በአንድ ቡድን የገቡና የዓለም ጤና ድርጅትም አገራት አባል ሀገራት እንዲሰሩበት የሚመክረን በሽታዎቹ በብዛት የሚያጠቁት ድሃውን የህብረተሰብ ክፍል ነው። በተለይ እንደተጠቀሰው የውሃ አቅርቦት ዝቅተኛ የሆነባቸው አካባቢዎች መሰረተ ልማት እንደዚሁ ደካማ በሆነባቸው የገጠራማ አካባቢዎች ነው በከፍተኛ ችግር ያለው እንዲሁም የአካባቢና የግል ንጽህና ዝቅተኛ የሆኑ አካባቢዎች ላይ በስፋት ይገኛሉ። ዶክተር መንበረ እንግዲህ ለረዥም ጊዜ የአይን ሕክምና ላይ አገልግለዋል ና ስለ ትራኮም ያለሁትን ልምድ እስኪ ያካፍሉ። ከአለርት ሆስፒታልና ወደ ክልሎች እየሄድኩኝ ሰርቪስ እሰጥ ነበር ና የዚያን ጊዜ ያው የምንሄደው የሞራ ግርዶሽን ለማከም ነው። በዚያን ጊዜ በጣም ብዙ ሰዎች ስድስት ስምንት አስር አመት ከዚያም በላይ ታውረው የኖሩ ሰዎችን እናገኛቸው ነበረ። በተለይ ከእድሜ ጋር አይነ ስውርነት ሲያያዝ በቃ በእድሜ የሚመጣ ነገር ነው ተብሎ ይወሰድ ነበረ። እነኛን እርዳታዎች በየቦታው ሄደን መስጠት ስንጀምር ነው ሰው መረዳት የጀመረው ለካ ከእጅናም ወይም ደግሞ ከእድሜ ጋር የሚመጣው አይነ ስውርነት ሊታከም የሚችል መሆኑን፣ እና ትልቅ ነገር ነበር የሰራው በአቅም ትንሽ ስራም ብትሆን ከሀገሪቱ ግዙፍ ችግር አኳያ ያንን የሞራ ግርዶሽ ኦፕሬት ለማድረግ ስንዞር ትልቅ ነገር ነው የተሰራው። ያው ንቃተ ህሊናውንም ከመጨመሩ አኳያ ማለት ነው። በዚያን ጊዜ ምንድን ነው የምናይ የነበረው? ይሄ ትሪክያሲስ የሚባለው አሁን የአይን ፀጉር የሽፋሽፍት ጸጉር ወደ አይን ውስጥ በቅሎ በትራኮማ ምክንያት አይነ ስውርነትን የሚያስከትለውን በሽታ እናየው ነበረ። መጀመሪያ ስንሄድ ብዙ እንትን አላልንም። በሚቀጥለው ጊዜ ግን አለርት ሁል ጊዜ ያንን ለአይን ሞራ ግርዶች ሲሄድ የትራኮማንም የትሪካያሲስ ሰርጀሪ አብሮ ይሰራ ነበረ፣ እና በጣም በብዛት ነበር የምንሰራው። የዛን ጊዜ ነው ያወቅኩት የበለጠ ደግሞ በሁለት ሺህ ሰባት ላይ አገር አቀፍ የሆነ አሰሳ ተደርጎ ነበረ። ለአይነ ስውርነት ምክንያት ምንድ ናቸው ኢትዮጵያ ውስጥ? የመጀመሪያው ያው የሞራ ግርዶሽ ሲሆን እሱ የራሱ ምክንያት አለው። ቀጥሎ ደግሞ በትራኮማ ምክንያት የሚመጣው አይነ ስውርነት ነው። እንግዲህ ትራኮማ በኢንፌክሽን ምክንያት የአይነ ስውርነትን ከሚያመጡ በሽታዎች ቅድሚያውን ቦታ ይይዛል እና የአሰሳም በየቦታውም ስንሄድ ምናያቸው ነገሮች ያው ስለ ትራኮማም ሞር ትኩረት መስጠት እንድንችል እንድችል እንደ አይን ሐኪም ረዳኝ። ከዚያ በኋላ የህብረተሰብ ሳይንስ ኮሚኒቲ አይ ሄልዝን ካጠናው በኋላ በተጨማሪ ያው ቀጥታ የገባሁት ታክስ ፎርስ ፎር ግሎባል ሄልዝ የሚባለው ውስጥ በዳይሬክተርነት ነበር። ና ያ ደግሞ በደንብ በስፋት በሀገሪቱ ውስጥ ያለውን የትራኮማ ጫና በደንብ የሚባለው ብቻ ሳይሆን የተጻፈው ብቻ ሳይሆን በአይንም ለማየት ረድቶኛል። አቶ ሼቱ ትኩረት የሚሹ ሀሩራማ በሽታዎችን ለመከላከል ና ለመቆጣጠር ምን አይነት አስተዋጽኦ አድርገዋል? እስኪ ልን እንደሆነ ያካፍሉ። እንግዲህ በቀዳሚነት በአጋጣሚ ከኢትዮጵያ ሬዲዮ እና ቴሌቪዥን ላይ ስሰራበት ከነበረበት ጊዜ ጀምሮ በኋላም ቢቢሲ ወልድ ሰርቪስ ትረስት፣ ከዛ በመለስ ደግሞ በራሳችን በጋዜጠኞች ህብረት ስንሰራ የነበረው ሳምንታዊ የአርቲክል ጽሁፎችን በሀገር አቀፍ ጋዜጦች እንዲወጡ የቅድሚያ ስራውን ሰራ ነበረ። ግንዛቤ ከማስጨበጫ መንገዶች አንዱ አጫጭር የጤና መልእክቶችን በየጊዜው ወቅታቸውን የጠበቁ ጥናት ላይ ተመስርተው የሚበጁ የጤና መልእክቶች አሉ። ፕሪቴስት ተደርገው ህብረተሰብ ውስጥ የሚወጡ ማለት ነው። እንግዲህ እዛ በነበርኩባቸው ጊዜያት በየጊዜው የተቀያየሩ አሁን ስቆጥራቸው ወደ ሰባ ሁለት የሬዲዮና የጋዜጣ ስፖቶች ተሰርተዋል። እሺ አቶ ተስፋሁን ትኩረት የሚሹ ሀሩራማ በሽታዎችን ለመከላከልና ለማከም በሀገር አቀፍ ደረጃ ምን እየተሰራ ነው የሚለውን እስኪ ንግሩ። የጤና ሚኒስቴር ከአለፉት አስራ አምስት አመታት ጀምሮ የጤናው ዘርፍ እነዚህን በሽታዎች እንዲያካትት አጀንዳ እንዲሆኑ አድርጓል። ለዚህም አገር አቀፍ የጤና ሴክተር እቅድ ላይም በሶስቱም በቅድ አንድ በቅድ ሁለት ና ሶስትም ተካተው ይገኛሉ እንዲሁም የራሱም የትኩረት የሚሹ ሀሩራማ በሽታዎች ስትራቴጂካዊ እቅዶችን ሶስቱንም ሲተገብር ቆይቷል አሁንም እየተገበረ ይገኛል ለሚቀጥለው አንድ አመት ይህን ትግበራ ይቀጥል ና ወደ አራተኛው የእቅድ ትግበራ ይገባል ማለት ነው እንደ ፖሊሲ ይህን መጥቀስ ይቻላል ሌሎችም እና ደብሌችዎ ወይም የዓለም የጤና ድርጅት እንደሚመክረን፣ አንደኛ መከላከልን መሰረት ያደረገ ስራዎች እንዲሰሩ ነው። ለዚህም ትኩረት የሚሹ ሀሩራማ በሽታዎች በተለይ አምስቱን እንደጠቀስ ናቸው፦ ትራኮማ፣ እንኮሰርካሲ፣ ሊንፋቲክ ፍላሪያሲስ፣ ቢላርዚያ ና የእንጀት ጥገኛ ትላትልን የማህበረሰብ መድኃኒት እደላ ወይ በአመት አንድ ጊዜ ወይም ሁለት ጊዜ በመስጠት እንዲከላከሉ ማድረግ እየተቻለ ነው። ሌላው እነዚህን በሽታዎች በመመርመርና በማከምም ስራ እየተሰሩ ነው። ለምሳሌ ያህል ትራኮማን የትራኮማ አይንቆብ ቀዶ ጥገና በማድረግ በማስተካከል ስራዎችን ሲሰሩ ሲሰሩ ቆይተዋል። ከአንድ ነጥብ ስምንት ሚሊየን በላይ እነዚህን ሰርጀሪዎችን መስራት ችለናል ባለፉት በጠቀስኳቸው አመታት ሌሎችንም እንደዚህ በማከም ስራዎች መተግበር የሚችሉትን የቆዳ ላይ በሽታ ቅድም የጠቀስኳቸውን ህሙማንን በመመርመር ክትትል በማድረግ መድኃኒት በማቅረብ እንዲሁም የጤና ስርዓቱ የጤና ባለሙያዎች የእውቀት ክፍተት እንዳይኖርባቸው ተከታታይ የሆነ የስልጠና ስራዎችን በመስራት እቅዶችን በመከለስ ስራዎች እየተሰሩ ይገኛሉ። እነዚህ በሽታዎች አንድ ወረዳ ላይ ብቻ ወይ በአንድ ማህበረሰብ ብቻ የተገደቡ ስላልሆኑ ከሌላም ቦታ እንዳይሄዱ ስርጭታቸውን ለመከታተል በየጊዜው የጥናትና የጥናትና ምርምር ስራዎቹን እየተሰሩ የቅኝት ስራዎችን እየተሰሩ ናቸው። አንዳንዶቹ በወረርሽኝ መልኩም ሊመጡ ስለሚችሉ የቅኝት ስራዎችን በአለው የጤና ስርዓት ውስጥ የቅኝት ውስጥ ተካተው እየተሰሩ ይገኛሉ። እንዲሁም ለማጥፋት እስከሆነ ድረስ እየሰራ ናቸው ያለው ከየት ወደየት እየሄድን ነው? እየቀነስ ነው ወይ የሚለው ነው ለማየት እነዚህን የቅኝ ስራዎችን እየተሰሩ መሆኑን መጥቀስ ይቻላል። ሌላው እንደተባለው ቅድም ይሄ የአካባቢና የግል ንጽህና የውሃ አቅርቦት ስራዎች እና የግንዛቤ እጥረትንም ለመቅረፍ እና ለመቀነስ ተከታታይ የሆነ ጥናቶችንም አድርገን የዚህም ሴክተር ላይ የሚሰሩት በውሃ የሚሰሩት በትምህርት አካባቢ የሚሰሩት በግብርና አካባቢ የሚሰሩ ስራዎች ለእነዚህ ትኩረት የሚሹ ሀሩራማ በሽታዎች ግብዓትም ስለሚሆኑ አንዳንዱ በሽታ በጤና ስርአት ውስጥ ብቻ የሚያልፍ ስላልሆነ በዋን ሄልዝ በምንለው አህድ ሄልዝ ወአህድ ጤና ውስጥ ተካቶ እየተሰሩ ይገኛሉ። ዶክተር መንበረ በሀገራችን ትራኮማን ጨምሮ ትኩረት የሚሹ ሀሩራማ በሽታዎች ስርጭቱና ጫናው ከፍተኛ መሆኑ ተገልጿልና በቀጣይ ምን ቢሰራ ብለው ይመክራል አዎ እንግዲህ በሀገራችን ያው በሽታን ማከም ብቻ ሳይሆን እንደ ፖሊሲ ተወስዷል። መከላከል እና በሽታን መከላከል እዚያ ላይ ያው በበለጠ በጤና ጥበቃ በኩል በደንብ እየተገለጸ ነው ያለው። ትኩረት የሚሹ የሀሩራማ በሽታዎችን በሚመለከት ትራኮማን ጨምሮ ለእያንዳንዱ የበሽታ አይነት የራሱ ስትራቴጂ ተቀይሶለታል። ምክንያቱም መነሻቸው በአብዛኛው ከድህነት ከንጽህናን ካለመጠበቅ የአካባቢን ንጽህናን ያለመጠበቅና አንዳንዶቹ ደግሞ ልንከላከላቸው ስንችል ባለማወቅ ማንከላከላቸው። ለምሳሌ እንደ ፖዶኮኒዮሲስ በጣም በቀላሉ መልክ መከላከል የሚቻል ጫማን በማድረግ ዝሆኔን መከላከል ሲቻል በጣም ብዙ ሰዎች ይጠቃሉ። ሌሎቹ ደግሞ በዋና ሲዋኙ፣ ውሃ ውስጥ ሲሄዱ መደረግ የሚገባቸውን ጥንቃቄዎች ባለማድረግ የሚመጡት ናቸው። በአጠቃላይ ግን ያው አለ ግንዛቤ ያለመኖር የሁሉ መነሻ ነው። ትልቁ ነገር ግን ፊት መታጠብና የአካባቢን ንጽህና መጠበቅ የራስን ንጽህና መጠበቅ ላይ ነው ያለው። ያ እንግዲህ ብዙ ጎኖች አሉት። ማስተማር፣ ማሳየት፣ ማሳወቅ አስፈላጊ ነው። ይህንን የህብረተሰብ አኗኗርን በተለይ ቢሄቪየር የሚባለውን ለመለወጥ በጣም ረጅም ጊዜ ይፈልጋል። ትልቅ ኮሚትመንት ይፈልጋል። ለምንድን ነው ሰው ነው መቀየር ያለበት። ለምሳሌ የውሃ አቅርቦት በጣም አስፈላጊ ነው። ውሃውም ቢኖር ደግሞ ወደ ውሃው ለመድረስ የውሃው ርቀት፣ የመሳሰሉት ነገሮች ፋክተሮች ናቸው። ነገር ግን ትልቁ ነገር ያለው ውሃውን የሚጠቀሙት ሰዎች አካባቢ ነው። ውሃ ደጃፋቸው ላይ እየፈሰሰ የውሃ ችግር ሳይኖራቸው፣ ነገር ግን ትራኮማ በከፍተኛ ደረጃ የሚያጠቃቸው የአገራችን ክፍሎች ወይም ህብረተሰቦች አሉ። ለምን ቢባል ግንዛቤ ነው የሌለው። ውሃ አለ አለ፣ ሽንት ቤት እንዲቆፈር ተደርጓል ተደርጓል፣ ትምህርት ተሰጥቷል ተሰጥቷል። ታዲያ ምን ጎደለ? ያ ትምህርትም ሆነ ልምድ ያንን ቢሄቪየር የአኗኗርን ዘይቤ ሊቀይር አልቻለም። ስለዚህ የበለጠ አሁንም እዚያ ላይ መስራት እዚያ ላይ መስራት ያስፈልጋል። እሺ፣ አቶ እሸቱ መገናኛ ብዙኃን ግንዛቤ ከመፍጠርና የአመለካከት ለውጥ ከማምጣት አንጻር ሚናቸው ምንድን ነው? ያለው ተሞክሮስ ምን ይመስላል? በተለይ ደግሞ ትኩረት የሚሹ ሀሩራማ በሽታዎችን ለመከላከልና ለመቆጣጠር ምን ያህል እየተሰራ ነው የሚለውና በቀጣይ ምን መሰራት አለበት የሚለውን ነገር እንግዲህ የመገናኛ ብዙኃን ህብረተሰብ ውስጥ ያሉ ችግሮችን ለመለወጥ ውጤታማ ሊሆኑ የሚችሉበት ነገር ተከታታይነትን የጠበቀ ስራ ከሰሩ ነው። መገናኛ ብዙሀን ጋር በአጠቃላይ የምናየው ክፍተት ምንድን ነው? ስራን እንደ ፕሮጀክት የማየት ውሱንነት አለ። የሂት ኤንድ ራን አንድ ሁነት አለ። ያን ሰርቶ ተከታታይነቱን የጠበቀ ስራ የመስራት ክፍተት አለ። በእንግሊዝኛው ምን ንለዋል? ኦን ሬከርድ እና ኦን ፓብሊክ አጀንዳ ይሉታል። አንዲትን ሁነት ሰርቶ መሄድ ኦን ሬከርድ የምንለው ነው ኦን ዘ ፓብሊክ አጀንዳ ማለት ህብረተሰቡ ጉዳይ ነው ብሎ ሴንሲታይዝ ነው እስኪ ወስደው ድረስ እና ይሄ ጉዳይ ችግሬ ነው፣ ስለዚህ መፍትሄውንም ለመፍትሄውም መቆም አለብኝ እስከሚል ድረስ የህብረተሰብ መነጋገሪያ አጀንዳ እስከሚያደርገው ድረስ በመስራት ረገድ መገናኛ ብዙሀኑ ሊጫወቱት የሚችሉት ሚና ከፍ ያለ ነው። እሺ፣ አቶ ተስፋውን እንግዲህ የመጨረሻ ጥያቄ ለእርስዎ ነው። የባለድርሻ አካላት ሚና ምን ይመስላል አሁን ባለው አካሄድና በቀጣይ ምን መሰራት አለበት ከባለድርሻ አካላት የሚለውን እስኪ። ከሚዲያ ጋር ግንዛቤን ለማስጨበት መሰራት አለበት። እነዚህ ፎረሞች አሉ። በቴክኒካል ፎረሞቹን እያዘጋጀን ከነዚህ መስሪያ ቤቶች ጋር እንሰራለን። የውሃ አቅርቦትን ስናነሳ የእኛን በሽታ ስርጭት መጠኑን ለውሃ ሴክተሩ ማሳወቅና ውሃዎቹ ሲጎለበቱ ወደ ማህበረሰቡ ሲደርሱ ይሄኛው እነዚህን መሰረት ያደረገ እንዲሆን ትምህርትም እንደዚሁ በትምህርት አካባቢ የጤና ክለቦች እንዲኖሩ ስለ ትምህርት ሴክተሩ ጉዳያቸው እንዲሆን። ምክንያቱም ብዙ ተጠቂዎቹ ህጻናት ናቸው። አይናቸውን የታመሙ ህጻናት ወይም ሆዳቸውን የታመሙ ህጻናት፣ ቆዳቸው የቆሰለ ህጻናት ትምህርቱን ሊከታተሉ ስለማይችሉ፣ ጥናቶች የሚያሳዩት የትምህርትን የመከታተል ምጣኔን ከፍ የሚያደርጋቸው እነዚህ በሽታዎች ዝቅተኛ በሆኑበት ስለሆነ ከዚህ ጋርም እየተሰሩ ይገኛሉ። ከግብርና ሴክተሩ በተለይ የእንስሳት ጤና የጊኒትልን ማንሳት እንችላለን። የሰው ገንዲ በሽታን ማንሳት እንችላለን። እነዚህ እንስሳትን የሚያጠቁ ስለሆኑ የነዚህ ጤና መጠበቅና አብሮ መስራት አስፈላጊ ስለሆነ እነዚህም ስራዎቹንም እየሰራን እንገኛለን። የጊኒትልን በጋምቤላ ለማጥፋት በምናደርገው ርብርብ የግብርና ሴክተሩ የእንስሳት ጤና የሚመለከቱ አካላት እነዚህንም ድጋፎች እያደረጉ ነው። እነዚህም እየተሰሩ ነው። በሽታ ነው ለማጥፋት እየተረባረብን ያለ ነው። ስለዚህ በሽታዎች ደግሞ በአንድ ዙር ተግባር አይጠፉም። ብዙ አመታትን የሚወስድ ልህ አስጨራሽ የመተባበር ባለድርሻ አካላትን እንደዚህ ጥናቶችን በማድረግ የፋይናንስ ድጋፍን በማድረግ የመሳሰሉትን ስራዎችን በመስራት ስለሆነ አሁንም ለወደፊትም እነዚህን በሽታዎች ለማጥፋት ወደ ጋራ ተግባቦት እንድንደርስ እየተሰሩ ነው። ላካፈላችሁን ሀሳብና ለሰጣችሁን ጊዜ እጅግ አድርጌ አመሰግናለሁ። የዛሬው ውይይታችን ይህን ይመስል ነበር ጤና